አዲስ ላገባችሁ ባሏ ስትል የገዛ ልጇን ቀጥቅጣ የገደለችው ሴት በሞት ቅጣት እንድትቀጣ ፍርድ ቤት ወስኗል። ዝርዝሩን መጨረሻ ላይ የምነግራችሁ ይሆናል። እንዲሁም ደግሞ እነ ጆን ዳንኤል ጋር ታስረው ከነበሩት ውስጥ ሁለት ሰዎች በመቶ ሺህ ብር ዋስ እንዲፈቱ ፍርድ ቤት ወስኗል። እነማናቸው? መጨረሻ ላይ የምነግራችሁ ይሆናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጠፈር ጉዞ ሊያደርጉ እንደሆነ መረጃዎች ይወጡ ይገኛሉ። ከዛስ የሚለውን መጨረሻ ላይ የምነግራችሁ ይሆናል። በቅርቡ ኩላሊት ተለግሶላት በህይወት የተረፈችው ሮሃማ ሶሻል ሚዲያ ላይ ከባድ ስድብ ናዳ እየወረደባት እንደሆነ እና የኢትዮጵያ ሕዝብ እባካችሁ አትስደቡኝ ስትል በእንባ ተማጽናለች። እስከ መጨረሻው አብራችሁን ቆዩ። ሰላም ለእናንተ ይሁን። መለይ ፌዳውነች ተመልሼ መጥቻለሁ። እንደምን አላችሁልኝ? በቀጥታ ወደ መረጃዎቹ እንለፍ። አንቺን ከማግኘት በፊት የተቀዳጀኋቸው ስኬቶቼ ዕልፍ ነበር። ትዳር ሚ ዳሬ ጣመሃል ገብቶ ስኬቶቼ ሁሉን በዋልፈሰስ አደረጋቸው። እኔን ማግኘት ነው ስኬቶቼ በዋልፈሰስ እንዲቀሩ ያደረገው ይሄ ምን ያደረግሽኝ እኮ ታውቂዋለሽ አትራሹ እ ቆይ እስኪ ነገረኝ። አረ ምንድን ነው ያደረግኩ? በአንቺ ምክንያት አጣኋቸውን እድሎች መቼም ታውቂያቸዋለሽ። በእኔ ምክንያት አይደለም፣ በራሴ ቸልተኝነት ነው። ሐዋሳ ዕድገት የማገኝበት የጋዜጠኝነት ስልጠና ያመለጠኝ በምንድን ነው? አፍላ ፍቅር ይዞኝ አክሽፈሽ የማያልፍ መስሎኝ ትጫዋደ ጠርቻ አደለም ከዚህ በላይ እንቅፋትነት አለ

እንግዲህ ሴት ካመረረች ምን ከተባለች ነው የሚባለው። የሆነ ተረት አለና ሴት ልጅ ካመረረች አትመለስም በሚብለው በስ ባታሳዝናት ባታስቀይማት ይሻላል። ከነዝና ዘዋ ሚስት ለመለየት ያገኘኸውን እድል ሁሉ ተጠቀም ነው ዛሬ

አስባል አዲስ ጎጆዎች ሆነ ማለት ነው። ጭቅጭቁ ደብሮ በሞት ይሻለኛል ስትል ምነው ሸዋ በእርግጥ ወንድ ልጅ ትዳር እንደጀመረ ሰሞን ይከሳል ይገረጣል፣ ምናምን አዲስ ቻሌንጅ ስለሆነ ይሄ የተለመደ ነገር ነው ይባላል እና ቤተሰቦች ጥያቄ ደግሞ ለሚስት አይመችም ምኑ ነን የከሳኸው ምኑ ነን የገረጣኸው ምናምን ሲባል ሚስቶች ይናደዳል። ከጨቅጫቃ ትዳር ይጠብቃችሁ ፈጣሪ። የተባረከ ትዳር ይስጠን። አሜን በሉ አሜን በሉ ኮመንትስ

በጣም ምን የሁለት ወር ኪራይ ልዝጋ? እንዴት በቃ ምንድነው አማራጭ? አይ የሁለት ወር ኪራይ ልዝጋ ልሽ ወይ ሰው የለሽም ወይ ወይስ አማራጩ ምንድነው ልልሽ ፈልገለው ነው። ጌትነት ነው ያቦሽኛል። አይ

ሌላ ሰው ደግሞ በኔ የተመሳሰለ ወር ቢያንኳ እንኳን ዳከብች ቤኪ ግን የመጀመሪያውን ካራክተር ጠለው። ሰሞኑን እንግዲህ እጅግ በጣም መነጋገሪያ የነበረው እና አንድ ጨካኝ እናት ልጇን አዲስ ላገባችሁ ባለቤቷ ስትል ልጇን የገደለችዋ ሴት እጅግ በጣም መነጋገሪያ ሆኗል እና ደግሞ እንዲም አይነት ጭካኔ እንደ እንደሚያስብል አይነት ዜና ነው የተሰማው። ለማንኛውም የሞት ፍርድ ተፈርዶባታል። እስኪ ዜናውን እንስማውና ከዛ የራሳችን ሀሳብ አስተያየት እንሰጣለን። ብቻ በየቀኑ የምንሰማው ነገር ለጆሮ የሚሰቀጥጥ ነገር ነው። እግዚአብሔር አምላክ ብቻ ቸሩን ቸሩ እንዲያሰማን ጸሎታ ሰው እንዴት ይሄን ያህል ይከፋል? ያውም በገዛ ልጁ ያውም የአስራ አንድ ዓመት ህፃን ላይ ነገሩ እንዲህ ነው። ከቀድሞ ባሏ ጋር የተፋታችው የዚች ልጅ እናት ወይዘሮ ሃና በየነ የምትባለው የድሬዳዋ ከተማ ገንደቆሬ ሰፈር ነዋሪ ከሷ ጋር እየኖረ ባለው ሌላ ወንድ አብራኳ የወጣችውን የገዛ ሴት ልጇ ተገዳ መደፈሯን ስታው እጮኛዋን በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪ ከአምስተኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም አይነት ግንኙነት እንዳታደርግ በማድረግ ለብዙ ጊዜ ቤት ተዘግቶባትና ስራ ቦታ ድረስ ከስሯ ሳትነጥላት ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችው በመጨረሻ ከአብራኳ የወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ የአረመኔ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር አንድ ቀን 15 ዓመተ ምህረት ከእጮኛዋ ጋር በመተባበር ቀጥቅጠው ህፃን በአምላክ ግርማን ገደሏት። ወላጅ እናቷና እንጀራ አባቷ ህይወቷ ያለፈው ህፃን በአምላክ ግርማ በጋዝ ጉዳይ ዛሬ ግንቦት 15 ቀን 2017 ዓመተ ምህረት የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔ ሰጥቷል። ከሳሾችም እናቷ ሃና በየነ እንዲሁም እንጀራ አባቷ ብሩብ በሞት እንዲቀጡ ተወስኗል። ፋስት መረጃ እንደዘገበው በጣም ከባድ ነው ብቻ እንዲህ አይነት ዜናዎችን ስትሰሙ አንዳንዴ ምን ብላችሁ ላአስተያየት እንደምትሰጡ ግራ ነው የሚገባችሁ። ለማንኛውም ግን እንዲህ አይነት የጭካኔ ጥግ እያየን ነው። የመጨረሻው ዘመን ምልክት ነው። አንድ እናት ለአዲስ ላገባችው ባሏ ስትል የገዛ ልጇን ለመግደል ሞራሉ ካላት ልቡ ካላት የዚህን ያህል ጭካኔ ካገኘች፣ ታዳ ከዚህ በላይ ምን የአለም ፍጻሜ ምልክት አለ? እንደዚህ አይነት የእናት አረመኔነት ከባድ የሞት ፍርድ መፈረዱ በጣም በጣም ትክክለኛ ውሳኔ ነው። ከዚህም በላይ ቅጣት ቢኖር ትክክል ሞትን ብትቀጣ ትክክለኛ ከፍተኛ ውሳኔ ነው ብዬ ነው ማስበው። ብቻ በጣም ምን አይነት ክፋት ነው! ሰው እንዴት ለአዲስ ላገባው ባሉ ብሎ የወለደውን የአብራኩን ክፋይ ልጁን እንዴት ይገላል ማለት በቃ እንዴት እንዴት በቃ ጭራሽ በየሱስ በዚች አረመኔ ጨካኝ ሴት ዙሪያ የተሰማችሁን ሀሳብ አስተያየት ግለጹ የኩላሊት ታማሚ የነበረችው ሩሃማ እንግዲህ በለቅሶ የኢትዮጵያን ህዝብ ተማጽናለች ባካችሁ ከዚህ በላይ አትስደቡኝ አቅቶኛል እያለች ነው እንግዲህ ኩላሊት ከፍቅረኛዋ ተቀብላ ለግሶላት ህይወቷ እንደተረፈ ሁላችንም እናውቃለን ከዛ በኋላ ግን ሁለቱ አብረው መቀጠል አልቻሉም ሰው በኮመንት በኢንቦክስ በጣም ብዙ የሞራል ስብራት እያደረሰባት ስለሆነ የኢትዮጵያን ህዝብ ከዚህ በላይ አትስደቡኝ ብላለች ተማጽኗን እንስማ ሩሃማ እያለቀሰች ለኢትዮጵያ ሕዝብ ይህንን መልእክት አስተላልፋለች። ሩሃማ ኩላሊቱን አልሰረኩም ፈልጎ ነው የሰጠኝ። ከዚህ ሁሉ ነገር በኋላ ምን ላድርግ? ምንድነው ማድረግ ያለብኝ? እና ባካችሁ ስራዬን ልስራበት፣ አትስደቡኝ፣ አትዝለፉኝ እያለች በእንባ ተማጽኗን አቅርባለች። በጣም ነው ያሳዘነችኝ። እውነት ለመናገር የእኛ ያው ማህበረሰብ አንዴ ከያዘ አይለቅም በሚለው ነው አንዴ ከያዘ አይለቅም የኛ ማህበረሰብ ስለዚህ እስካሁን እየተወቀሰች የተሰደበች ነው በቃ ከዚህ በኋላ እንዲህ ብላ በግልጽ ተናግራ ከሰደብናት በጣም ችግር አለ ማለት ነው ከዚህ በኋላ እንተዋት የራሷን ህይወት ትኑርበት ሀብትሽም የራሱን ህይወት እየኖረ ነው እሷም የራሷን ህይወት ትኑር ፈልጎ ነው በሰዓቱ የሰጣት በቃ ሌላኛው እንግዲህ በዚህ ሳምንት መነጋገሪያ የነበረው ጉዳይ የነ ጆን ዳንኤል ወደ ፍርድ ቤት መቅረብ ነው ፍርድ ቤት ቀርበው ነበረ በዋስትና እንዲፈቱ የተወሰነላቸው ልጆችም አሉ እነማን ተፈቱ እና ማንስ እዚያው እንዲቆዩ ተወሰነ የሚለውን ላሰማችሁ እና ስንመለስ የራሳችንን ሀሳብ እንሰጣለን። በነጆን ዳንኤል መዝገብ ከተከሰሱት መካከል ሁለቱ በዋስ እንዲወጡ ተፈቅዷል። በዚህም መሰረት ጆን ዳንኤል፣ ኤልያስ በዳኔ፣ አማኑኤል መውጫና ናትናኤል ወንዶሰን ዋስትና የተከለከሉ ሲሆን፣ ሌኒ ክንፈ ህመም ያለባትና ህክምና እየተከታተለች መሆኑን የሚገልጽ የህክምና ማስረጃ በማቅረቧ ሊዲያ ነጻነት ወይም ናየው ደግሞ ቀደም ሲል ነፍሰ ጡር ሆና ክርክር ስታደርግ በመቆ ይቷ አሁን ደግሞ ህፃን ልጅ ይዛ በችሎት እየተገኘች በመሆኑ በዋስ ቢወጡ በቀጠሮ ጊዜያቸው ይገኛሉ የሚል እምነት ፍርድ ቤቱ በመያዙ እያንዳንዳቸው አንድ መቶ ሺህ ብር አቅርበው ዋስትና ይፈቀድላቸው ሲል ውሳኔ ሰጥቷል በማለት ኢትዮፒካ ሊንክ ዘግቧል። መልካም ጊዜ። ስለዚህ ዲዲያ ነጻነትና ሌላኛዋ ሴት ተከሳሽ በዋስትና በመቶ ሺህ ብር ዋስትና እንዲፈቱ ተወስኖላቸዋል። ይህም ደስ የሚል ዜና ነው። ምክንያቱም እንግዲህ ዲዲያ ነጻነት ወይም ናየው እዛ ወልዳ እዛው ልጅ እንድታሳድግ ተወሰነባት ተብሎ የኢትዮጵያ ህዝቡ ሁሉም ሲያዝን በሚዲያም በጣም እንዳሳዘነችን እናውቃለን። በዛ የአሬድ ነጉሽዶ ኮንሰርት ባቀረበበት እለት ፎቶግራፏ እንግዲህ በድብቅ ወጥቶ በጣም ብዙ ሰዎች አዝነውላት ነበረ። ያንንም እንግዲህ እግዚአብሔር ከንቱ አላስቀረም። ሁላችንም ማዘናችንን አይቶ ዛሬ ተፈታ። ልጇን በሰላም እዚህ ሰላማዊ ቦታ ላይ ሆና እንድታሳድግ ተፈቅዶላታል ማለት ነው። እንግዲህ እነ ጆን ዳንኤል መቼ ይፈታሉ የሚለው ገና መልስ ያላገኘ ጥያቄ ሆኖ ይቀጥላል ማለት ነው። የእነ ጆን ዳንኤል ጉዳይ ብር ማጣት ያስንቃል። ብር ደስታ ባያመጥ ደስታ ይመጣል። እናቴ ትልቅ ሰው ናት። በጣም ትልቅ ሰው ናት። በስራዋ በጣም የተከበረች ሰው ናት። በገንዘብ ምክንያት ያየችው ፊት፣ በገንዘብ ምክንያት ያየችው መናቅ፣ እሷ ስልክ ስትደውል ኡ ብር ልጠይቅ ነው ተብሎ የሸሸ ሰው ብዛት። ሙሉ ማንነቴ እኔ እሷን ለመቃስ፣ እኔና እሷ ኮንዶሚኒየም ውስጥ ሆነን እሷ በር ጀርባ ተደብቃ፣ አከራይ ሰክሮ ምናም ጎረምሶች ይዞ መጥቶ እቺ ደህና እናትን ከቤት ያስወጣልኝ ምናም ምናም እያሉ እሱን እንዴት እሷ በር ጀርባ ትደበቀች? የምሪ ነው እምላችሁ፣ እናቶቻችን ለእኛ እየቀፈሉ ያሉት ዋጋ ስንት እኛም አናውቀው እኮ ጉድ እንዳለ። የምር ከጀርባ ተደብቀው እኛ ሳናውቀው ልጆች የካወቁት ይጎዳሉ ብሎ እያሳለፉት ያለ ብዙ መከራ አለ፣ በጣም ብዙ መከራ እና፣ ኢማጂን የዚህ ልጅ እናት ደግሞ ሳሉት፣ እናታችሁ ፈርት አይናችሁ እያየ ከአከራይ ስትደብቅ በር ጀርባ ሄዳ እንደዚህ ምናምን እና ምን አይነት ፔን እንዳሉ ምን አይነት ስሜት ሊሰማችሁ እንደሚችል አስቡት። እና ይሄ ልጅ ሳይለወጥ ጭራሽ ሌላ አልባሌ ቦታ ላይ ሆኖ እናቱ እንደዛ ሆኖ ያሳደገችው እናት መጦር ባይችል ኖሮ እንዴት ሊያስ ቁጭ ውጭ ና እንዴት ሊያናደድ እንደሚችል አስቡ። አሁን ላይ ግን ደርሶ ምናምን ነገር የተሻለ ቦታ ላይ ሆኖ ከዛ ችግር ውስጥ ማውጣት መቻል ማለት ይህ ትልቅ ነገር ነውእና ሁላችንም ደግሞ አሁን ላይ እንደ ቀልድ የምናየው አሁን ላይ ዝም ያለው ነገር በኋላ ሲያልፍና ነገሮች ከሄዱ በኋላ ነው የሚቆጭ። አሁን ላይ ለእናቶቻችን ለአባቶቻችን መድረስ ብንችል ና ብንደርስላቸው አሪፍ ነው ብዬ አስባለሁ። እና እንዳትቀደሙ ጋይስ የምሬ ነው፣ እንዳትቀደሙ ቤተሰቦቻችሁ ማድረግ ባለባችሁ ነገር ማስደሰት ባለባችሁ ነገር በሙሉ አስደሰቱ፣ ሰው ሆኑላቸው። ቢያንስ ሌላው እነሱ ሁ ምንም አታድርጉላቸው፣ ግን ራሳችሁን ለውጣችሁ፣ ራሳችሁን የተሻለ ቦታ አድርጋችሁ ማየት ለእነሱ ትልቅ ነገር ነው። እናት አባት ይህንን ነገር አድርገ ይህንን ሰርተ ቤት ስራልኝ፣ ቤት አምጣልኝ፣ መኪና ግዛልኝ ብለው አይ፣ የምሬን ነው። ሁሌም እነሱ የሚፈልጉት አሁን ላይ ራሱ ማለት ነው የእኛን ከፍ ማለት፣ የእኛን ከሰው በታች ሆነን አለመታየት የእኛን የተሻለ ለብሰን የተሻለ በልተን የተሻለ ቦታ ውለን መምጣት ነው የሚያሳስባቸው፣ እንጂ እነሱ ለእኔ እንዲህ ቢያደርግ ለኔ ለእኔ ቀሚስ እንኳን የሚገዛልኝ ብሎ አያስቡም። እና ይህን ነገር ከግምት ውስጥ አስገብታችሁ መካስ መቻል አለባችሁ፣ መካስ አለብን ብዬ አስባለሁ። ና የምሬ ነው ምላችሁ። እኔ አሁን የስሜት የቀዝቅዞ ሊሆን ይችላል መጀመሪያ ላይ እና ሁለተኛ ሰዓት ላይ ያየሁት ሰዓት ይሄ አልነበረም የነበረኝ እንትን ማለት ነው። ከዚህ በፊትም ተናገሩ ያለው እኔ ገንዘብ ደስታን ይገዛል ከሚሉት ውስጥ ነኝ። እሱም እንደተናገረው ደግሞ ደስታን አይገዛም ብትሉ እራሱ ደስታን ግን መንጠቅ ይችላል፣ ደስታዎቹን ይመጥቃቸዋል። እና ያላችሁ ሰዎች በክብር ያዙ፣ በአግባቡ ቦታ ላይ አውሉት። የሌላችሁ ሰዎች ደግሞ ለማግኘት በገንዘብ የሚያስፈልጋችሁን ነገር ለማድረግ መስራት ያለባችሁን ትክክለኛውን ወይ ተጠቅማችሁ ስሩ ብዬ አስባሉ ሰሩ ብዬ ይመርጣሉ። ኪፕ ጎይንግ ባላችሁበት። በጣም ትክክለኛ ሀሳብ ነው፣ አሴርም የሰጠው መጀመሪያም የተናገረው ሰውዬ የሰጠው ቤተሰቦቻችን በህይወት እያሉ ማድረግ ያለብንን ነገር እና እኔ ቤተሰቦች ታውቃላችሁ፣ ብዙ ጊዜ እንዲህ አይነት ሀሳቦችን አነሳለሁ እና በህይወት እያሉልን ነው ለቤተሰቦቻችን ማድረስ ያለብን። ለዛ ነው ትልቅ ነገር አይጠብቁም ከኛ ኛ ለውጥ ማየት ብቻ ያስደስታቸዋል። እኛ አምሮብን ካዩ በጣም ደስተኞች ናቸውና፣ በጣም ተች የሚያደርግ ነው። ኤንዌስ ግን ገንዘብ ደስታን ይገዛል አራት ነጥብ። አባቷ ቁማር አሲዟት ተበልጧል። አጎቷ ሊደፍራት ሞክሯል። አክስቷ ለሴተኛ አዳሪነት አሳልፋ ሰጣታለች። አስራ ሶስት ዓመትም ተፈርዶባት ታስራለች። ለእኔ እግዚአብሔር ዘግይቶብኛልም ትላለች። እቺ ምስኪን ሴት የእናንተ እርዳታ ስለሚያስፈልጋት ቪዲዮን ኮፒ ሊንክ ሼር እያደረጋችሁ አድምጡኝ። ማርታ በርሄ ትባላለች። አባቷ የመንግሥት ሰራተኛ በነበረ ጊዜ ከቤተሰብ ጋር በፍቅር ይኖሩ ነበረ። አባቷ ንግድ ይጀምራል። በጊዜም ገንዘብ መምጣት ጀመረ። ሶስት ቤት ሁለት መኪና፣ ብቻ ደህና የሚባል ኑሮ መኖር ጀመሩ። ከዛ በኋላ ግን ወትሮ ደህና ቤተሰቡን ወዳድ የነበረ አባት ቁማር መጫወት፣ መጠጣት፣ ውጭ ማደር፣ ውሽማ መያዝ፣ ልጅና እናትን መሳደብ ጀመረ። ቁማር ሲጫወት ያለውን ሀብት እያጣ መጣ። የቀረችውም የመጀመሪያ የ14 ዓመት ቆንጅዬ ልጁ ነበረችና እሱ በልጁ ባለሀብቱም በገንዘብ ሀብቱን ለማስመለስ ተጫወተ። አሁንም ልጁን በቁማር ተበላ። አባቷ ልጁን ለባለ ሀብት እንደሚድር ለእናቷ ነግሮ በግድ እናትም ልጅም ሳያምኑ ለባለ ሀብቱ ይሰጠዋል። የሄደችበት ቤት ሲኦል ሆነባት። እሷ እያየች ከሰራተኛው ጋር አብሮ ግንኙነት ይፈጽማል፣ ይመታታል። በተኛችበትም ረግጦ ከሞት ለትንሽም ተርፋ ታውቃለች። ምርር ቢላትም ጠፍታ ወደ አዲስ አበባ መጣች። አጎቷ ጋር ሲቀበላት መልካም የነበረም አጎቷ ተቀየረ፣ ሊደፍራት ሞከረ። ባስ ሲልም በማታውቀው ሁኔታ ሀሺሽ እንድታዘዋውር አድርጎ 13 ዓመት ይፈረድባታል። ከሶስት ዓመት እስርም በኋላ በምህረት ትለቀቃለች። ለእናቷ ልጅሽ ሞታ ተቀብራለች እርምሽን አውጪ ተብላ ተነግሯት፣ ማቅ ለበሰች። ሁለት ዓመት አልፏታል። ማርታም ከእስር እንደወጣች ወደ እናቷ ሄደች። እናትም እንዳየቻት ወደቀች፣ በደህና ግን አልነቃችም። የአእምሮ ታማሚ ሆነች። እሷም ተመልሳ አክስቷ ጋር ወደ አዲስ አበባ መጣች። አክስቷም ስትቀበላት ደህና የነበረች ግን ተቀየረች። ወደ ውጭ ሀገር ማሳጅ ቤት ስራ አለ በሚል ለሴክስ ወርከርነት አሳልፋ ሰጣቻለች። እሷ ላይ መተት እስከማሰራት ደርሳ ታቃለች። ማርታም አሁን 25 ዓመቴ ነው፣ ከ14 ዓመቴ ጀምሮ እስከ አሁኗ ድረስ በማላውቀው ሁኔታ የማያልቅ በደል ውስጥ ነኝ ያለሁት። አባቴ ምን አጥፍቼ ነው ይህን ያህል የጨከነብኝ? ከእሱ መልስ ማግኘት እፈልጋለሁ። እግዚአብሔርም እስከ ዛሬ ድረስ ለጠየቅኩት ጥያቄ መልስ አልሰጠኝም፣ ዘግቶብኛል ትላለች። ወዳጆቼ እግዚአብሔር የዘገየ ሲመስል ፈጥሮ የሚደርስ አምላክ ነው። ያለንን ነገር ገንዘብም፣ ፍቅርም፣ አብሮነትም ሁሉ ነገራችንን ለእሷ በመስጠት እግዚአብሔር ደራሽ መሆኑን እናሳያል። ከታች ካፕሽን ላይ አካውንቷን እጽፍላችኋለሁ። ባላችሁ ነገር ደግፏት። በብልሃትን ነው ኢትዮጵያ ውስጥ በየቀኑ ማይሰማ ነገር የለም። ይህችን ልጅ መርዳት የምትፈልጉ ሰዎች ዲስክሪፕሽን ላይ አካውንቷን አስቀምጥላቸዋለሁ። ማን ያዟል እሸቱ ፖድካስት ላይ ከፈለጋችሁ ኦፊሻል እዛ ሄዳችሁ አረጋግጣችሁ መርዳት ትችላላችሁ። ማን ያዟል ፖድካስት ላይ ከአንድ ሳምንት በፊት የቀረበች እህት ናት። እንግዲህ የደረሰባት ስቃይ እጅግ በጣም ሰቅጣጭ ለጆሮ ለመስማትም የሚከብድ ነው። እንግዲህ እንደሰማችሁት ሰው እንደሚኖ ይኖራል እንዴ ነው የሚያስብለው። ብቻ የምናማርር ሰዎች ግን እግዚአብሔር እንድናመሰግን አንዳንድ ታሪኮች ያነቃቁናል። እና በዚህ ሰዓት እያማርራችሁ ያላችሁት በትንሹም በትልቁ የምትነጫነጩ ሰዎች፣ እንዲህ አይነትም ሰው አለ እንዲህም ተፈትኖ ሰው ይኖራል እና ስለዚህ እግዚአብሔርን አመስግኑ። የእግዚአብሔርን አይናቱ ለማለት ነው የዛሬ መልክቴ ነው። በመጨረሻም እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጠፈር ሊበሩ እንደሆነ ዘገባዎች ወጥተዋል። እስኪ ዜናውን እንስማ። ከዛ ውጤቱ ምን ሊሆን የሚችል ይችላል በሚለው ወደፊት እንሰማለን። መረጃው ላይ ሰማችሁ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጠፈር ሊጓዙ ነው ሲል መሰረት ሚዲያ አመሻሹ ላይ ዘግቧል። የዜና ምንጩ ጠቅላይ ሚኒስትሩ ጠፈር ላይ በመሆን ለዓለም ሕዝብ የሰላም መልእክትን ለማስተላለፍ ማቀዳቸውን አረጋግጫለሁ ነው ያለው። የጉዞ እቅዱ ከተሳካ ወደ ጠፈር የተጓዙ የመጀመሪያው የዓለማችን መሪ ያደርጋቸዋል። በአለም ታሪክ ወደ ጠፈር ወይም ስፔስ የተጓዙ ሰዎች ቁጥር ሰባት መቶ ሀያ አንድ እንደሆነ የታሪክ ድርሳናት ያሳያሉ። ከእነዚህ ውስጥ አብዛኞቹ የጠፈር ተመራማሪዎች ሲሆኑ ከቅርብ ዓመታት ወዲህ ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛ ማንኛውም ንክፈ ክበብ የጠፈር ጉብኝት አድርገዋል ሲል መሰረት ሚዲያ አመሻሹን ዘግቧል። በሰላም እንዲመለሱ መልካም ምኞታችሁን ኮመንት ላይ አስቀምጡ። ለማንኛውም ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በቀጣይ ቀን በሌላ ቪዲዮ እስክንገናኝ ወዳችኋሉ። ከሰማንያ ፐርሰንት በላይ ቤተሰቦቼ ሰብስክራይብ ሳታረጉኝ ነው የምታዩትና ያው እዚህ ድረስ ከመጣችሁ ደግሞ ላይክና ሰብስክራይብ አድርጉ። ሰላማችሁ ይብዛለኝ።